ሰላም ጤና ይስጥልኝ፣ ክቡራን ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። ከመረጃዎቹ ጋር በጸሎ ጌታቸው ነኝ። አብራችሁን ቆዩ። ይህ ዓመት የኢትዮጵያ የማንሰራራት ዓመት ነው ባለው መሰረት እየመጣ ያለው ለውጥ ይበል የሚያስብል ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ይህን የተናገሩት በ21 ሄክታር መሬት ላይ የተገነባውን የቡልቡላ ፓርክና ከቦሌ ካርጎ እስከ አቃቂ ድረስ ያለው የአረንጓዴ ልማት ስራን ጎብኝተው ለአገልግሎት ክፍት ባደረጉበት ወቅት ነው። ይህ ስኬት በሁሉም መስኮች እየታየ ነው፣ የዚህ ስኬት አስገራሚ ምልክት የቡልቡላ ፓርክ ነው ያሉት ጠቅላይ ሚኒስትሩ፣ በአንድ ወቅት የቆሻሻ መጣያ የነበረ ስፍራ በጥቂት ወራት ውስጥ ዋጋው ከፍ ወዳለ የህዝብ መጠቀሚያ ተቀይሯል ብለዋል። የቦሌ ክፍለ ከተማ አመራሮች በራሳቸው ተነሳሽነት ከግሉ ዘርፍ ጋር በመተባበር ብሎም ማህበረሰቡን በማስተባበር አስደና ጥያቄ ስራ ሰርተዋል። የባለቤትነት መንፈሱና ቀድመው አስበው የመስራት ተነሳሽነታቸው በሁሉም ዘርፍ መቀዳት አለበት ሲሉም ተናግረዋል። አክለውን በዚህ ስፍራ የፈሰሰው ሀብት የዛሬውንም የነገውንም ትውልድ ያገለግላልና የአካባቢው ነዋሪ እንዲንከባከበው ጥሪ ያቀርባለሁ። ባለድርሻ አካላት ሁሉ ደግሞ ይህን ጥረት በተቀሩት የከተማችንና የሀገራችን ክፍሎች አሳድገው እንዲተገብሩ አደራ ላለው በማለት መልእክታቸውን አስተላልፈዋል። የአዲስ አበባ ከተማ ነዋሪዎች በከተማዋ በተለያዩ ቦታዎች ውብ፣ ጽዱና ማራኪ ሆነው የተሰሩ መሰረተ ልማቶችን በሚገባ በመጠበቅ መንከባከ ሊከብ ይገባቸዋል ያሉት ደግሞ የአዲስ አበባ ከተማ ከንቲባ ክብርት አዳነች አበበ ናቸው። መንግስት ትላንትም ዛሬም ነገም የሰላምና ይቅርታ በሩ ክፍት ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ይህን ያሉት ሰላም የኢንቨስትመንት ፓስፖርት ነው በሚል መሪ ሐሳብ በኮምቦልቻ ከተማ የተዘጋጀውን የሀገር አቀፍ የኢንዱስትሪና የፋይናንስ ኤክስፖን በይፋ በከፈቱበት ወቅት ነው። አምራችነትና ሰላም የተሳሰሩ መሆናቸውን ደሴና ኮምቦልቻ ማሳያ መሆናቸውን አንስተው ጊዜው የማምረቻ እንጂ የመሻኮቻ ባለመሆኑ ሰላምን እያጸናን ምርታማነትን እያጠናከርን እንቀጥላለን ብለዋል። የአካባቢው ህዝብን ማንና ምን እንደሚጠቅመው በመለየት ግጭት ጠማቂዎችን በመጠየፍ ለሰላም ለእድገትና ለብልጽግና እየተጋ ስለመሆኑም ተናግረዋል ጊዜው የድንቁርናና የግጭት አይደለም ይልቁንም የይቅርታና የመደመር እንዲሁም በሀገራዊ አጀንዳ ላይ በመመካከር ልዩነቶችን በሰላም የመፍታት በመሆኑ ሁላችንም በዚህ አግባብ መስራት ይኖርብናል ብለዋል መንግስት አምራች ኢንዱስትሪን ጨምሮ ልማትን እያፋጠነ ሰላምን እያጸና የኢትዮጵያን ብልጽግና በማሳካት ጉዞውን አጠናክሮ እንደሚቀጥልም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስታውቀዋል የሃይማኖት አባቶች የሀገር ሽማግሌዎች ታዋቂ ግለሰቦች፣ የንግዱ ማህበረሰብ አባላት፣ ምሁራን፣ ወጣቶች እንዲሁም ሁሉም የክልሉና የሀገሪቱ ህብረተሰብ ክፍሎች ለሀገር እድገት አደናቃፊ የሆኑ የጥፋት ኃይሎችን በመታገል የተጀመረውን የለውጥ ጉዞ እንዲቀጥል ድጋፍ እንዲያደርጉም ጠይቀዋል። የአዲስ አበባ ከተማ ምክር ቤት መደበኛ ጉባኤውን እያካሄደ ነው። ምክር ቤቱ የአራተኛ ዓመት የስራ ዘመን ሶስተኛ መደበኛ ጉባኤውን ነው በማካሄድ ላይ የሚገኘው ምክር ቤቱ በጉባኤው በአራት አጀንዳዎች ላይ ይወያያል ተብሎም ይጠበቃል። ከምክር ቤቱ አባላት የተለያዩ ጥያቄዎች የተነሱ ሲሆን ከንቲባ አዳነች አቤቤና የከተማ አስተዳደሩ የስራ ኃላፊዎች ምላሽና ማብራሪያ እንደሚሰጡም ይጠበቃል። በተጨማሪም ጉባኤው የከተማ አስተዳደሩ የ2017 በጀት ዓመት ተጨማሪ በጀትና ልዩ ልዩ ሹመቶች ላይ ተወያይቶ ያጸድቃል ተብሎም ይጠበቃል። ኢትዮጵያና አሜሪካ የንግድና ኢንቨስትመንት ትብብራቸውን ለማጠናከር እንደሚሰሩ አስታወቁ። ሀገራቱ ይህን ያስታወቁት በዋሽንግተን ዲሲ በተካሄደው የዓለም ባንክ ግሩፕ እና የዓለም አቀፍ የገንዘብ ድርጅት አይኤምኤፍ አመታዊ የጸደይ ስብሰባ ወቅት ካደረጉት የጎንዮሽ ውይይት በኋላ ነው። በውይይቱም የገንዘብ ሚኒስትር አቶ አህመድ ሺዴ እና በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱ ዓለም ከአሜሪካ የውጭ ጉዳይ ሚኒስቴር ከፍተኛ አመራሮች ጋር ተወያይተዋል። ውይይቱ የተደረገው ከሚኒስቴሩ የአፍሪካ ጉዳዮች ቢሮ ከፍተኛ ኃላፊ ትሮይ ፊትሬል እና የአፍሪካ ጉዳዮች ረዳት ጸሐፊ ቪንሰንት ስፔራ ጋር ነው። ሚኒስቴሩ ለአሜሪካ ባለስልጣናቱ ስለ ኢትዮጵያ ጠንካራ በኢኮኖሚ የማደግ አቅምና እድሎች፣ የዓለም ወቅታዊ ፈተናዎችና የመንግስት የማክሮኢኮኖሚ ሪፎርም ሂደት በኋላ ማብራሪያ ሰጥተዋል። በሪፎርሙ ገበያውን ለውጭ ባለ ሀብቶች ክፍት የማድረግ እርምጃዎች መወሰዳቸውንና የንግድ ስራ ምቹነትን በማሻሻል የውጭ ቀጥታ ኢንቨስትመንትን ለመሳብ የሚያስችሉ ፖሊሲዎች ተግባራዊ የተደረገው መሆናቸውን አመላክተዋል። የአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣናት የኢትዮጵያን የሪፎርም ስኬቶች አድንቀዋል። የአፍሪካ የግል ኩባንያዎች በኢትዮጵያ የንግድና ኢንቨስትመንት እድሎችን የሚያሰፉበት የፋይናንስ አማራጮች መጠቀም እንደሚገባም አመላክተዋል ሲል ዘገበው ኢዜአ ነው። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱ መረጃዎቻችን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የሰዓቱ መረጃዎች እናልፋለን። አብራችሁ ቆዩ። በናይጄሪያ በተፈጸመ የቦንብ ጥቃት የ26 ሰዎች ህይወት አለፈ። ጥቃቱ የተፈጸመው በሰሜን ምስራቃዊ ናይጄሪያ ራን እና ጋምቡሩን ከተሞች በሚያገናኘው የቦርኖ ግዛት ዋና መንገድ ላይ ነው። በዚህም በተለይ በጉዞ ላይ የነበሩ ሴቶችና ህጻናትን ጨምሮ የ26 ሰዎች ህይወት ማለፉን የሀገሪቱ ፖሊስ አስታውቋል። ለጥቃቱ አይኤስኤስ ኃላፊነቱን የወሰደ ሲሆን፣ በተለይም ከሟቾቹ መካከል አብዛኞቹ ገበሬዎች ናቸው ተብሏል። ናይጄሪያን ከቻድ ከካሜሮን እና ኒጀር ጋር በሚያዋስነው ግዛት ከ2016 ጀምሮ በመንግስትና በአይኤስኤስ ክንፍ መካከል ባለው ውጊያ ከ35ሺህ በላይ ሰዎች ሲገደሉ ከ2 ሚሊዮን በላይ የሚሆኑ ከመኖሪያቸው ተፈናቅለዋል። ፕሬዚዳንት ዶናልድ ትራምፕ ለአዲሱ የካናዳ ጠቅላይ ሚኒስትር የእንኳን ደሳሉት መልእክት አስተላለፉ። ፕሬዝዳንቱ መልእክቱን ያስተላለፉት ማርክ ካሪኒ በሀገሪቱ በተካሄደው ምርጫ በጠቅላይ ሚኒስትርነት ማሸነፋቸውን ተከትሎ ነው። በስልክ በተደረገው የሁለቱ መሪዎች ውይይት በቀጣይ የሁለቱን ሀገራት ግንኙነቶች ለማጠናከር እንደሚሰሩ ተነጋግረዋል ተብሏል። በተጨማሪም በኢኮኖሚያዊ ና የጸጥታ ጉዳዮች ላይ በጋራ ለመስራት የሚያስችላቸውን ውይይት በቅርቡ እንደሚያደርጉ ይጠበቃል ጠቅላይ ሚኒስትሩ ከተመረጡ በኋላ ባደረጉት ንግግር አሜሪካ መሬታችንን ሀብታችንንና ና ውሃችንን መጠቅለል ትፈልጋለች ነገር ግን ይህ በፍጹም ሊሆን የማይችል ነገር ነው ሲሉ ተናግረዋል ክቡራን ተመልካቾቻችን መረጃዎቻችን የተከታተሏቻቸውን ይመስሉ ነበር ቀሪ የፕራይም ሚዲያ ፕሮግራሞች ይቀጥላሉ መልካም ቆይታ